ሰላም ሰላም፣ እንዴት ናችሁ? ዛሬ በሙሉ ባንድ ነው። በዩቲዩ ክላሲካል ምናምን ሳይሆን ዛሬ በሙሉ ባንድ የመጣውት የማነብላችሁ አጭር አጭር ግጥም ይሆናል። ኢትዮጵያዊነት ነው ይላል ርዕሱ። እናንት ወገኖቼ እስኪ ተጠየቁ መልሱንም አብራሩ፣ ሁሉን አስጠንቅቁ። የካም የዛጉዌ የጥንት መሰረቴ፣ የእስካሁን መቆያ ምንጩ የኔነቴ፣ ማን ነው ይላችኋል ታሪክ አፈውጥቶ፣ የትውልድ ፈተናው ድንገታውን መጥቶ፣ ለአፍሪካ ነፃነት ተምሳሌት ናሙና፣ የአንድነት ድምፃችን የጀግንነት አርማ ማነው ይላችኋል ታሪክ አፍ አውጥቶ፣ የትውልድ ፈተናው ድንገት አሁን መጥቶ፣ አዎ ግብፅና መሐዲስት መተማን ሲይዙ፣ የአባይ ምንጩን ብለው ሰይፍ ሲማዘዙ፣ ፈረንሳይ ከእንግሊዝ ኦጋዴን ሲቆርሱ፣ የጣሊያን ነፍጠኞች ቀይ ባህር ሲደርሱ፣ ማነው ያኔ ታዲያ ፈጥኖ የደረሰው? ተከታትፈን ፈን ባሪያ እንዳንሆን ጎበዝ የረዳው ካልተካካድን እኮ ኢትዮጵያዊነት ነው። ማን ነው ይላችኋል ታሪክ አፋውጥቶ የታሪክ ፈተናው ድንገት አሁንነት ኦሮሞና አማራው ጉራጌና ትግሬ ከምባታ ሀዲያ ወላይታና ደሬ? ሌሎቹም አብረው ነው ለሀገር የተሰዉ፣ ለድንበር ለአንድነት የኖሩ ሲቆሙ። አዎ የዘርአይ ሰይፉ ሮም ላይ የቀላው ሞረዱም ስለቱም ኢትዮጵያዊነት ነው። አሉላ ፈረሱን ዶጋሊ ሲጋልበው ኢትዮጵያዊነት ነው ስንቁ የነበረው። የቋራውም ቢሆን ካሳ የመቅደላው ጎረሰው ሽጉጥ ኢትዮጵያዊነት ነው። ማነው ይላችኋል? ታሪክ አፍ አውጥቶ የትውልድ ፈተናው ድንገት አሁን መጥቶ ያ ትግሬው አንበሳ መተማ የተኛው ሥጋውና ጥንቱ ኢትዮጵያዊነት ነው። ጊዮርጊስ ያቆመው የጴጥሮስም ጊዮርጊስ የቆመው የጴጥሮስም ሐውልት ምልክት አርማ ነው የኢትዮጵያዊነት ያ የስልጣኔ ምንጭ የጥበብ ናሙና እምዬን ሚኒሊክ የአድዋውን ጀግና ስለ ባንዲራችን ጠይቁት ሂዱና ያፈሰሰው ደሙ አድዋን ያቀላው ሁሉም አንድ ሳይቀር ኢትዮጵያዊነት ነው። ስለዚህም ወገን ጩሁ፣ ተናገሩ፣ ለህዝብም አስረዱ። የኢትዮጵያዊነት አንድ ነው መንገዱ ለምዬ ኢትዮጵያ ይህን ያነበብኩላችሁ ደሳለኝ ከበተ ከበደ ፍራንክፈር ከፍራንክፈር የተጻፈ መጽሐፍ ነው። ወዳጃችን እንግዲህ እንደምታዩት ሙዚቃውን ቀስ እያለ የሚመታለን የኢትዮጵያዊነት ፍቅር ይዞት እንጂ እማወራው እራሱ አያውቀውም ሞ